የሸይጧንን እርምጃ ኮቴ በኮቴ እየተከተልሽ እንደሆነ ተረጅዋለሽ። ላስታውስሽ፣ ወደ ኋላ አንድም ቀን ከትዕቢት ወጥተሽ እንደማታቂ፣ መቼም አላህ ከትዕቢት ይመልሰን። ካስታወስሽ እኔ ቲክቶክ ስገባ የውን ነገር ተቃወምሽኝና ማናት እች ሴት ብዬ ውስጥሽ ገብቼ ሳይ ጸጉርሽን ተገልጠሽ የነበሩትን ቪዲዮዎች ራሱ እዛ ላይ ለቀሽ ኤክስፕላኔሽን ደግሞ ሰጥተሻል። እኔ ብለሽ ጀመርሽ። እኔ እኔ አይባልም እኮ ስለ ሃይማኖት ነው የሚወራው፣ ሃይማኖቱ ስለሚለው ነገር እንጂ አንቺ ስለምትየው አይደለም። መስማት የፈለግ ነው ምናልሽ። የድሮ ሁኔታዬና አሁን ያለሁበት የሃይማኖት ሁኔታ ሁለቱም ለንጽጽር እዚህ እንዲቀመጥ ፈልጋለሁ አልሽ፣ በጆሮ ሰምቼሻለሁ። አላህ ይመልስሽና፣ እኔ ብሎ ከጀነት የተባረረው ማን ነው? ሸይጧን ነው። እኔ እያልሽ ከጀነት እንዳትባረሪ። ሁለተኛ ሐያትን ታስታውሻለሽ? ሐያት ናስር የተባለችዋን እህት በግል መክሬ ሳበቃ፣ ጥፋቶቿ ግን እየበዙ ሄደው ሸሆቹ እኮ ታሉበት ሆነው ያዩኛል ምናምን የሚል ክህደት ስታስፋፋ ግን ጠቅለል አድርጌ መልስ ሰጠሁባት። አንቺ የሙስሊም ወጣቶች እናት ነኝ ብለሽ ሚዲያ ላይ መቀነትሽን አስረሽ ብቅ የምትየዋ ሴትዮ ምናልሽ ቱ ሰው እንዲህ ነው የሚመከረው? የእኔ እናት ስታሳዝን እንደው ጥሩልኝ፣ እንደው ስልኳን ስጡኝ፣ አንጀቴ ውስጥ ገባች አልሽ እንዶ። አላህን አትፈሪም? አላህን አትፈሪም? አሁን እንዲ ነው መቆርቆር የነበረብሽ። ለምኑ ነው መቆርቆር የነበረብሽ? ለሐቁ? ወይስ ሀያት በጫማ ጥፊ ይላለችው ሀቅ ነቢዩ ሰለላሁ አለይሂ ወሰለም አንቺ የምትነግጅባቸው ታላቁ ነቢይ ምን አሉ መሰለሽ? ረገሙ። ማንን? ወንድ ሆኖ በሴት የሚመሳሰል፣ ሴት ሆኖ በወንድ የሚመሳሰል። አሁንም አልቆምሽም። ሦስተኛ እነ ሙፍቲ እነ ሐሰንታጁ የመሳሰሉት ሰዎች የጫት ክምር ጎዝጉዘው መውሊድ እናከብራለን ሲሉ፣ ያው እነሱ መውሊድ ሲሉ የሚፈልጉበት እኛ ነቢዩ መሐመድን ስለምንወድ ነው ሲሉ፣ እኛ ደግሞ ምናል ነቢዩ መሐመድን የሚወድ ሰው እኮ ይህን የሚያክል የጫት ክምር ተራ ላይ አይገኝም። ሰላዋት ያወርዳል፣ ሀዲት ይማራል፣ ይማማራል፣ ተውሂድን የበላይ ያደርጋል። ይሄ ነው ሁልጊዜ የምንቃወመው ማለት ነው።